የአስራ ሰባት ሀገራትን ሙሉ መረጃ ይዘናል። እንዲሁም ከባንኮች መካከል የስምንት ሀገራትን መረጃ በዚህ ቪዲዮ ወደ እናንተ ይዘናል። በተለይ ከሰሞኑ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ የተጋነነ ጭማሪ እያደረገ ይገኛል። በዛሬው ዕለት እንግዲህ ጨምረዋል፣ የጨመሩ ሀገራቶች ካሉ እነማን ናቸው? በተመሳሳይ መልኩ የቀነሱ ሀገራትም ካሉ ወደ እናንተ ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። ሁላችሁም ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየው። እንግዲህ እንደተለመደው በቅድሚያም የጥቁር ገበያ ሐዋላን ዕለታዊ ምንዛሬ ዋጋ ተመን ወደ እናንተ ካደረስን በኋላ የስምንት ሀገራትን በኢትዮጵያ ንግድ ባንክ እንዲሁም በግል ባንክ ያለውን መረጃ እናደርሳችኋለን ማለት ነው። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 173 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 17390 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 121 ብር ከ30 ሳንቲም ሲመነዘር 100 የካናዳ ዶላር 12130 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ይሮ ነው። በዛሬው ሁለት አንድ ይሮን ስንመለከት 201 ብር ከ50 ሳንቲም ሲመነዘር 100 ዩሮ 2150 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ሁለት አንድ ፓውንድ ስተርሊ 231 ብር ከ90 ሳንቲም ሲመነዘር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 ሌላው የስዊስ ፍራንክ ነው። በዛሬ ሁለት አንድ ስዊስ ፍራንክ 215 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 21510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ የኳታር ሪያል ነው። በዛሬ ሁለት የኳታር ሪያል መረጃ በዚህ ሰዓት ይዘናል ማለት ነው። በዛሬ ሁለትም አንድ የኳታር ሪያልን ስንመለከት 45 ብር ከ15 ሳንቲም ሲመነዘር 100 የኳተር ሪያል 4515 የኢትዮጵያ ብር ሲመነዘር እንደሚውል እንግዲህ በትናንትና ዕለት አረጋግጠናል ከተለያዩ መረጃ ምንጮች። በዛሬው ዕለት እንግዲህ በጠዋቱ በስንት ሲመነዘሩ አለ የሚለውን ኳተርና አካባቢ ያላችሁ በኮመንት እንደወትሮ አስነብቡን። ሌላው የሳውድ ሪያል ነው። በዛሬው ዕለት አንድ የሳውድ ሪያልን ስንመለከት 46 ብር ከ90 ሳንቲም ሲመነዘር አንደበቱ የሳውዲ ሪያል 4690 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬ ለተም አንድ የዱባይ ድርሃም 48 ብር ከ1 ሳንቲም ሲመነዘር አንድ በቶ የዱባይ ድርሃም 4810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬ ለተም አንድ የባህሪን ዲናርን ስንመለከት 458 ብር ከ10 ሳንቲም ሲመነዘር፣ 100 የባህሬን ዲናር 45810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 112 ብር ከ90 ሳንቲም ሲመነዘር፣ 100 የአውስትራሊያ ዶላር 11210 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ሁለትም አንድ ጆርዳን ዲናር 245 ብር ከ19 ሳንቲም ሲመነዘር 100 የጆርዳን ዲናር 24449 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ሁለትም አንድ ኦማር ሪያል 449 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 44 990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ሁለትም አንድ የቻይና ዩዋን 25 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ ሁለትም አንድ የእስራኤል ሽቅል 52 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 5290 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቱርኮች ሌሊ ነው። በዛሬ ሁለትም አንድ የቱርክ ሌሊ አራት ብር ከ20 ሳንቲም ሲመነዘር አንድ መቶ የቱርክ ሌሊ 420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላቸው የኢትዮጵያ ንግድ ባንክ አንድ አሜሪካ ዶላርን 141 ብር ከ59 ሳንቲም ገዝቶ 144 ብር ከ43 ሳንቲም እየሸጠ ይገኛል። ፓውንድ ስተርሊን ስንመለከት 185 ብር ከ10 ሳንቲም ገዝቶ 188 ብር ከ80 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 164 ብር ከ35 ሳንቲም ገዝቶ 167 ብር ከ64 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 173 ብር ከ54 ሳንቲም ገዝቶ 177 ብር ከ01 ሳንቲም እየሸጠ ይገኛል። የኩዌት ዲናርን ስንመለከት 453 ብር ከ16 ሳንቲም ገዝቶ 462 ብር ከ22 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 19 ብር ከ46 ሳንቲም ገዝቶ 19 ብር ከ93 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 38 ብር ከ53 ሳንቲም ገዝቶ 39 ብር ከ32 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 37 ብር 75 ሳንቲም ገዝቶ 38 ብር 51 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። እንግዲህ ከሰሞኑ የነበረው የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ እየጨመረ ብዙዎቻችንን እንግዲህ አሳስቦ እንደነበር ይታወቃል። ምክንያቱም የጥቁር ገበያ መጨመር በሀገራችን ኢኮኖሚ ላይ ከፍተኛ የሆነ አሉታዊ ተጽዕኖን ስለሚያመጣ ዛሬ እንግዲህ ያለውን ንጽጽር የ17 ሀገራትን በጥቁር ገበያ እንዲሁም በባንኮች የኢትዮጵያ ንግድ ባንክ የስምንት ሀገራትን በጠዋቱ እንግዲህ ይዘንላችሁ ወደ እናንተ አድርሰናል ማለት ነው። ቪዲዮውን ላይክ ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እያልን ለዛሬ እንግዲህ በጠዋቱ ያስኩላቸው የምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እንግዲህ ለነገ አዲስ መረጃ ካለ ጨምር አድርጌ ወደ እናንተ ይዤ የሚመጣ ይሆናል። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረከቱሁ እንላለን።